ይመስለኝ ነገር ብሩ ላ ለመመለስ ከእሷ ጋር ቦይፍሬንድ ገርልፍሬንድ እያጫወተ ነው። ገንዘብ አይደለም እያታለለሽ ነው። ሰው እንዲያውቅ እፈልጋለሁ እና የሰው ልጅ ማትረፍ ነው ዋናው ነገር። እናንተ ናችሁ የተነካችሁት። ተነክታችሁ ሰው የምትነኩ ችግር ያለባቸው። ሰላም ሰላም ውዴ ተከበራችሁ፣ የኔ የሸዋ ተጉለት ሚዲያ ተከታታዮች በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቼ ከማዳምዬ ኩሽና መጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ሆኑኝ። ላለው ነባር ቤተሰቦቼ ደግሞ እንደተለመደው አበረታቱኝ ማለት ነው ቤተሰብ እንግዲህ ዛሬ የመጣሁት በውብዬና በናሄ ነው ማለት ነው። ውብዬ እንግዲህ እናቃታለን። ውብዬ እንደኛ በስደት የኖረች የማዳም ቅማም ነበረች፣ ግን ከናሆም ጋም እንደዚሁ በእንትን በስልክ ይመስለኛል የተገናኙት እንግዲህ እንግዲህ ናሆምም ለአንዴ ነይና ከዛ በኋላ ተመልሰች ትይጃለች ብሏት ወደ ኢትዮጵያ ከገባች በኋላ ወብዬ ከዛ ኢትዮጵያ ከደረሰች በኋላ ግን እንደማትመለስና ና ተጋብተው እንደሚኖሩ ይነግራታል። ከዛ በኋላ እሷም እሺ ብላ ያው እዛው ተጋብተው ይኖራሉ ማለት ነው። ከዛ ቤተሰብ መልስ ምናምን ምናምን፣ ብቻ ብዙ ነገር በመሀላቸው ብዙ ነገር አሳልፈዋል እና አሁን ላይ እየተፈጠረ ያለው ነገር ምንም ደስ እያለኝ አይደለም። እና ውብዬ ሁላችንም እንደምናውቀው ውብዬ ነፍሰ ጡር ናት ማለት ነው እንግዲህ አንዲት ነፍሰ ጡር ሴት ለሶስት ቀን ወይም ለአራት ቀን ብቻ፣ ከዚህ በላይ ፕራንክ ትደረጋለች ብዬ አላስብም። ምክንያቱም አንደኛ በውስጧ ጽንሱ ይጎዳል፣ ስትጨናነቅ እሷ ለሱ የእሷ ጭንቀት ሕፃኑን ይጎደዋል ማለት ነውና፣ በዚህ ልክ እንደዚህ ያደርጋሉ ብዬ ፕራንክ ያደርጋሉ ብዬ አላስብም። ምክንያቱም እስከ ዛሬ ሳያቸው ይ ፕራንክ እያረጉ ነው እነዚህም በቃ እንደዚህ ተበላሹ ብዬና ና የሚያልኩ እያለፍኳቸው ነበረ ግን ዛሬ በጣም ሳይ በጣም ነው ያዘንኩት ማለት ነው። እንግዲህ በነዚህ ማን ነው ማርቆስ ነው ማን ነው ስማቸው? እነዚህ ሁለት ልጆች በእናታቸው ስሞቸው አያዝንም ነው ሁለቱ ወንዶች ልጆች ማለት ነው። ከፊት ቪዲዮን አስገብቼላችኋለሁ እዛ ላይ በእነሱ ቻናል ሴቷን እንግዲህ የእነሱ አብሮ አደግ ትመስለኛለች ልጅቷ ከእነሱ ጋር ትነጋገርና ነው ወደ ነው ብዬ ቤት ሄደችው ገንዘቤን በልቶኛል፣ ገንዘቤን አሰጡኝ ብላ ወደ ነው ብዬ ትሄዳለች። ከዛም ናሂም እንግዲህ ምን እንዳስነካቸው አይታወቅም። ናሂም እንግዲህ እኔ ምንም አልሆንኩም ከእሷ ውጭ ማንንም አልፈልግም ብሏል። ውብዬን ቀለበቷን አውልቃ ጣለችለት ማለት ነው። በጣም ያሳፍራል። ውብዬ ሆስፒታል እስከምትገባ ድረስ እኔ እንጃ ምን ብዬ እንደምነግራችሁ አላቅም። እውነቴ ነው ምላችሁና በጣም ያሳዝናል። እንግዲህ ከውብዬና ከናሂ ጋራ የነበረውን ህይወታቸውን እናውቃለን፣ ሁላችንም እናያለን። እና እርስ በራሳቸው እንደዚህ ፕራንክ ይደራረጉ ምናምን እንጂ በዚህ ልክ የገነነ ወይም እንደዚህ ነፍሰ ጡር ሆና ራሷን ስታ ሐኪም ቤት እስከምትገባ ድረስ እንደዚህ አይነት ብራንክ ይኖራል ብዬ አላስብም። እና ና ናሂ እውነት ይህንን ከልብህ አርገው ከሆነ በእውነት በጣም ቆሻሻ ቆሻሻ ቆሻሻ ይገልጽን ነው የምለው በእውነት የነመደ ቆሻሻ እንኳን ያገለግላል ነው የምለውና ምን ብዬ እንደምልህ ራሱ አላውቅም። ይሄ ነገር ፕራንክ ካልሆነ በጣም ታሳፍራለህ። ምክንያቱም ብዙ ሰዎቻችን በእናንተ ትዳር እንማርበት የምንማርበት ትዳር ነበር እና በዚህ ልክ እንደዚህ ወርደህ ትገኛለህ ብዬ አላስብም። ለአንዲት አለሌ ወይም ለአንድ መጤ አለሌ ሴት ውብዬን ትቀይራታለህ ብዬ አላስብም እና ነው ውብ እያማራ ስለሆነች ነው። ምንድን ነው እሱ እንደዚህ ያደረገ ማለት ነው? በጣም ባለጌ ነህ። በእውነት ነው አንተን ብላኮኖ ነው ቤተሰቦቿን ጥላ ከአንተ ጋራ እዛ ገር ሄዳ እየተቀመጠችው እንጂ ጎጃም እና ጎንደር ወንድ አት አይደለም እና፣ እውነት በጣም ነው ያዘንኩት በናሂ ማለት ነው። ናሂ እንደዚህ አይነት ልጅ ነው ብዬ አላስብም ነበረ። ለነገሩ ግም ለግም አብረሃ አዝግም ነው እና እንግዲህ ያው ብጤህን ስላገኘ ሊሆን ይችላል፣ አይታወቅም። እኔ ግን በጣም ውብዬ በጣም አሳዝናኛለች፣ ማለት ነው ውብዬ አንጀቴን ነው የበላችኝ። እንደኛ ነፍሰ ጡር ናት፣ ብቻ በዚህ ሰዓት እንደዚህ አይነት ነገር ሲመጣባችሁ ከባድ ነው። ልጇን እንኳን ራሱ ወልዳ ቢሆን ችግር የለውም። ጭራሽ ልጅቷ ለዩቲዩብ ብሎ ነው እንጂ እሷን ከቤት ያስቀመጣት ሚስቱ አይደለችም አለች ማለት ነው። እኔ ምን አይነት ቀልቃላ ሴት ናት? በኢየሱስ ስም አስቀያሚ ቀላል ሴት ታውቃላችሁ? ቆሎዋ የተገፈፈ የሆነ መንፈስ ቅዱስ የሌለባት ቀልበቢ ሴት ታውቃላችሁ? ልክ እንደዛ ናት እች ሴት ማለት ነው እና ሰው እንዴት በሰው ትዳር ገብቶ እንደዚህ ያምሳል ሰው እንዴት በተው ዳር ገብቶ እንደዚህ ይሆናል። በጣም ከባድ ነው እውነት። እንደ የፈለገ ወንድ ቢጠፋስ እንዴት ነው የሰው ባል የሚቀማው? የመድኃኔ ዓለም ያለው አንተው፣ አስበን ብለን መጸለይ ነው እንጂ ያለብን ሌላ ምን እናረጋለን? እውነቴን ነው ምላችሁ። እና እኔ በጣም ዛሬ በጣም ነው ያዘንኩት። ውብዬ በጣም አሳዝናኛለች። ምክንያቱም ፍራንክ ቢያደርጓት ከሶስት ቀን ከሁለት ቀን አይዘልም፣ ግን ራሷን ስታኪም ቤት እስከምገባ ድረስ፣ ከዛ ደግሞ እየተጓትት ሐኪም ቤት ድረስ ሄዶ ቀለበቷን አውልቃ እስከምንጥልለት ድረስ ብቻ ከባድ ነው። በነገራችን ላይ ሄሉ ራሱ በጤና አይደለም። አንተ ከእንግዲህ በኋላ አንተ ወንድሜ አይደለም ስትለው ራሱ ናሂ ምንም አልመሰለውም። እና እውነቴን ነው የምልህ ቤተሰቦች የራሱ በጣም ነው የሚቀየሙ ናሂ ማለት ነው። እና እኔ ምን እንደምልህ አላውቅም። እውነት ረበ ኢየሱስ ምን ኔ እንጃ። ናሂ በዚህ ልክ ትወርዳለህ ብዬ አላሰብኩምና፣ በጣም ያስጠላል። ለማንኛውም ፈጣሪ ወደ ቀልብህና፣ ወደ ሚስትህ፣ ወደ ልጆቹ ይመልስህ እላለሁ። እውነት ይቺ መተታሚ የሆነች ልጅ ምን እንዳስነካች አላቅም። ባሁን ሰዓት መሪ ጌታዎች ራሱ በየሜዳው ናቸው፣ ምን አባታቸው እንደሚሰሩ አይታወቅም። የሆነ ነገር አስነክተው ነው የሚሆነው። እውነቴን ነው ምላችሁ እኔ እንጃ የሰው ትዳር ውስጥ የሚገቡ ሴቶች መተታሞች ናቸው፣ በጥቅሉ መተታሞች ናቸው ማለት ነው። ምክንያቱም ናሂና ውብዬ በጣም ፍቅረኛሞች የታወቁ ፍቅረኛሞች ለብዙ መስተማሪያ የሆኑ ናቸው፣ እና ምን አይነት መተታም ሴት በመሀላቸው እንደገባች አላቅም። እሱስ ከሷ ብር ምን ብሎ እንደተቀበለ ብቻ አላቅም። እኔ እንጃ እንደው ፈጣሪ ፕራንኪ ያርገው ነው ምለው፣ ሌላ ምንም አልልም። ምክንያቱም ውብዬ በጣም ነው የምትጎዳው፣ በጣም ማለት ነው ና በጣም ያሳፍራል። ወንዶች እንዲያው ሁሉንም ወንዶች ማለት አይቻልም። ናሂ ይሄን አርጎት ከሆነ እኔ እንዲያው በላይ ቦጥቼ ነው መሰደበው ናሂን ማርያምን። ናሂ በጣም ባለጌ እንንጃ፣ እኔ በጣም ነው የተናደድኩበት። እውነት ነው የምላችሁ ነው። ውብዬ አማራ ስለሆነች ነው አላቅም፣ ብቻ እኔ እንጃ ማንንም የላትም በማለት ይሁን ብቻ አላቅምና አንዳንዴ ደግሞ የኛዎቹ ራሱ ወይ የራሳችሁን ወገን አታገቡ ወይ የራሳችሁ ያገራችሁን ሰው ቢበድልሽ እንኳን አማራ ከሆነ ዛው ለዛው፣ ምንም አህያ ለአህያ ቢራገጥ ጥርስ አይሰበርም ነውና የትም ትንጠላጠላላችሁ። በቃ እንደዚህ መከራችሁን ታያላችሁ። እውነት እኔ ናሂን እንደዚህ ጠብቀው አላቅም ነበር ማለት ነው። የሚናገረው ቃላት ጭራሽ ናሂ፣ እሷ እርጉስ ሆና እያያት ለዚችኛ ያግዛል ማለት ነው። ባለጌ ነው በጣም እውነቴን ነው የምላችሁ በጣም ባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።